አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ደብረ ዘይት በአብይ ጾም ውስጥ ካሉት ሳምንታት ደብረ ዘይት አምስተኛው ሳምንት ላይ ይውላል። ደብረ ዘይት ትርጉሙ የወይራ ዛፍ ተራራ ማለት ሲሆን ይህም ጌታችን ኢየሱስ ክርስቶስ በኢየሩሳሌም በሚገኝ በደብረ ዘይት ተራራ ቅዱሳን ሐዋርያት የዓለሙት ፍጻሜስ ምልክቱ ምንድነው? ማቴዎስ ምዕራፍ ሃያ አራት ቁጥር 3 ብለው ጠይቀውት እርሱም የማይቀረውን የዓለም ፍጻሜ አስቀድመው የሚፈጸሙ ምልክቶችን አስረድቷቸዋል። ቤተክርስቲያንም ይህንኑም በደብረ ዘይት ሳምንት ታስበዋለች። ለምእመናኑም ከዘመኑ ሁኔታ አንጻር በመጽሐፍት የተጠቀሱትም የትንቢት ምልክቶች ከተግባራዊ የዓለም ክንዋኔዎች አንጻር በማገናዘብ ታስተምራለች። በመሆኑም በቤተ ክርስቲያናችን በደብረ ዘይት ሳምንት ምጽአትን አስመልክቶ የሚነገሩ ምስጢራት እጅግ ሰፊ ናቸው። የሰው ልጅ ከሥነ ፍጥረት መነሻ ጀምሮ ስለ ራሱ መጨረሻና ስለ ዓለም ፍጻሜ ምንነት ማወቅ እንደሚሻ ቅዱሳት መጽሐፍት ያስረዱናል። ከነዚህ በተለየ ቤተክርስቲያን በደብረ ዘይት ዕለት የምታስተምረው ቅዱሳን ሐዋርያት የዓለሙን ፍጻሜ ምልክት ምንድን ነው? ማቴዎስ ምዕራፍ 24 ቁጥር 3 በማለት የጠየቁት ጥያቄ ቅድሚያ ይሰጠዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ከመለሰላቸው ዋናና ቀዳሚ የምጽአቱ ምልክት የሐሳዊ መሲህ መምጣት ነው። ሐሳዊ መሲህ ማለት በቀጥታ ትርጉሙ ሐሰተኛ የሆነ በስሙ ማለትም በኢየሱስ ክርስቶስ በአምላክ ስም የሚመጣ የክርስቶስ ተቃዋሚ ማለት ነው። ትርጉሙን አስፋፍተን ስናየው ደግሞ ከሃይማኖት ጋር ተያያዥ የሆኑና ያልሆኑ በዓለም እየተካሄዱ ያሉ ሐሰተኛ ጉዳዮችንና የጥፋት መንገዶችን ያጠቃልላል። የሐሳዊ መሲህ የጥፋት ስራዎች ሳያውቁም ሆነ በተለይ ሆን ብለው በዓለማውያንና በክፉ መናፍስ ተከተ ዎች እየተፈለሰፉ በሚከሰቱ ሁኔታዎች የሚካሄዱ ናቸው። ከእግዚአብሔር የተገኙ የሃይማኖት የሥነ ተፈጥሮ፣ የጋብቻና የመሳሰሉ ድንበሮች ማፍለስን ዓላማ ያደረጉ እንዲሁም መንፈሳዊ ባህል፣ ሰብአዊ ክብርና የዕድሜ የቅደም ተከተል ትስስር ክብር እንዲጠፋ የሚሰሩ ሁሉ ከሐሳዊ መሲህ መደብ እና ከዓለም ፍጻሜ ምልክት አንጻር የሚታዩ ናቸው። በዝርዝር ለማየት የሚከተሉትን ነጥቦች እንመልከት። የሃይማኖት ድንበርን ማፍለስ፤ አባቶችህ ያኖሩትን የቀድሞውን የድንበር ምልክት አትፍለስ። ምሳሌ ዘዴ ምራፍ 22 ቁጥር 28፣ ምራፍ 23 ቁጥር 10። አፈጻጸሙ ሰዎች የእግዚአብሔር ማንነት እንዳያውቁ ከማድረግ ይጀምራል። ከዚህም አንዱ ሐሳዊ መሲህ በእግዚአብሔር ስም በተለያዩ ሁኔታና መንገድ መገለጥ ነው። ክርስቶስ እኔ ክርስቶስ ነኝ እያሉ ብዙ ሰዎች በእኔ ስም ይነሳሉ። ማቴዎስ ምራፍ 24 ቁጥር 5 ይህም እንደ መድኃኒታችን ኢየሱስ ክርስቶስ ትምህርትና የቅዱሳን ሐዋርያት ስብከት መሠረት ከክርስቶስ ወደ ሰማይ ማድረግ በኋላ የሚመጣ ክርስቶስን የእግዚአብሔር የባህሪ ልጁ ነው ብለው የማይሰብኩ ሁሉ ሌላ አምላክን የሚሰብኩ ሁሉ መደቡ ከሐሳዊ መሲህ ትምህርት ይመደባል። በመሆኑም ከዚህ በፊት ያለፉ አምላክ ነን ብለው የተነሱ እንደ ዮዳስ ዘግብፅና ይሁዳ ዘገሊላ የሐዋርያት ሥራ ምዕራፍ 5 ከቁጥር 36 እስከ 37 የመሰሉ ሁሉ ከዚህ በኋላ በየጊዜው የተነሱና በዚህም ወቅት የዋውን ህዝብ ኢየሱስ ነኝ ኢየሱስ በእኛ ዘንድ አለ እያሉ የሚያጭበረብሩ ሁሉ ሐሳውያን መሲሆች ናቸው። ከዚህ ሌላ ክርስቶስ ከአብ የሚያሳንሱ ነቢይ ነው ብለው የሚያምኑ በመናፍስ ታሰራር የሚጠነቁሉ በማቴሪያሊስቶች ወይንም ቁሳውያን ወይንም በኢቮሉሽን ወይንም በዝግመተ ለውጥ ትምህርት አምነው አምላክ የለም የሚሉ ሁሉ ወዘተ የሐሳዊ መሲህ አካላት ናቸው። ቅዱስ ዮሐንስ በመልእክቱ ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው ይህም እንደማመጣ ሰምታችኋል አሁንም እንኳን በዓለም አለ አንደኛ ዮሐንስ ምዕራፍ 4 ቁጥር 3 በማለት ይመሰክርባቸዋል። ቅዱስ ዮሐንስ አሁንም በመልእክቱ ልጆች ሆይ መጨረሻ ሰዓት ነው፣ የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ፣ አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል፣ ስለዚህም መጨረሻው ሰዓት እንደሆነ እናውቃለን። አንደኛ ዮሐንስ ምዕራፍ 2 ቁጥር 18 ይለናል። ከዚህም የምንረዳው የክርስቶስ ተቃዋሚ መምጣት የምጽአት ጊዜው መቃረብ ምልክት መሆኑን የማያሻማ ሐሳብ ያደርገዋል። በተጨማሪም የምጽዓት መቅረብ የሚያመለክቱ ስለ ሐሳባዊ መሲህና ከእርሱ ጋር ተያያዥ ስለሆኑ ወቅታዊ ጉዳዮች ተዛማጅ የሆኑ የሚከተሉ ትንቢቶችን እንመልከት። የአውሬው ምስል ሊናገር እንኳን፣ ለአውሬውም ምስል የማይሰግዱለትን ሁሉ ሊያሰግድላቸው፣ ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችና ታላላቆቹ ባለጠጋዎችና ድሆችም ጌታዎችና ባሪያዎች ሁሉ በቀኝ እጃቸው ወይንም በግንባራቸው ምልክት እንዲቀበሉ የአውሬው ምስል ወይንም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይንም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ ዓለም አእምሮ ያለው የአውሬውን ቁጥር ይቁጠረው፤ ቁጥሩ የሰው ቁጥር ነውና ቁጥሩ 666 ነው። ራይ ዮሐንስ ምዕራፍ 13 ቁጥር 16 እስከ 18 የሚለውን የቅዱስ ዮሐንስ ራይ ሊፈታ ከሚችልበት ትርጉም አንዲት ቅንጣት ብቻ ከዘመኑ አንጻር ብናይ የሚናገር የአውሬው ምስል ማለት ለሱ ያልተገዙለትን ወይም ቁጥሩን ያለያዙትን የሚናገርባቸው፣ ምልክቱን ያልተቀበሉትን ሊገዙና ሊሸጡን እንዳይችሉ ያደርጋል ማለት ነው። መኖር፣ መስራት፣ መሸጥ፣ መለወጥ ወዘተ የሚያግዳቸው ሲል አሁን ባለን ወቅታዊ የዚህ የዓለም አኗኗር አንጻር ሲታይ ተመሳሳይ ጉዳዮች አሉ። ለምሳሌ መታወቂያ ወረቀት፣ ፓስፖርት፣ ቪዛ፣ የመኖሪያ ፈቃድ ወዘተ በዓለም አጠቃላይ አሰራር ና በአንድ ሰው የመኖር ማንነት ሚና ላይ ተጽዕኖ የሚያደርጉ ነገሮች ናቸው። እነዚህ መታወቂያ ወረቀቶች የሌሉት ሰው ካለበት የትም መንቀሳቀስ አይችልም። ከዚህ በላይ ጉዳዩን ስናሰፋው በሰለጠኑ ዓለማት አሰራሩ እያንዳንዱ ሰው የጣት አሻራ ኮምፒውተራይዝ በሆነ መንገድ የተደራጀ በመሆኑ እዚያ አደረጃጀት ውስጥ ካልተካተተ በቀር እዚያ አገር ሊኖር፣ ሊዘዋውር፣ ሊሰራ፣ ሊነግድ ወዘተ አይችልም። ለምሳሌ አንድ እዚህ የኮምፒውተር ድር አደረጃጀት ውስጥ ያለ ሰው የትም ዓለም ቢሄድ በጣቱ አሻራ ይታወቃል። በትንቢቱ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነው እና ቁጥሩም 666 ነው የሚለውን ይህን የሚያደራጀው ጉዳይ የሚያስተሳስረው ሌላ አካል ሳይሆን ሰው መሆኑን የሚያመላክት ነው። 666 የሚለው ቁጥር የሰው ልጅ የጅማት ቁጥር ነውና። ሌላው የምጽአቱ መቃረብ ምልክት የሐሳዌ መሲህ ዘመቻን አውቀው በድፍረት ላላወቁ በረቀቀ መንገድ እግዚአብሔርን ያመለኩ አስመስሎ እግዚአብሔርን ስም የእመቤታችን ቅድስት ድንግል ማርያምን ቅዱሳንን በአጠቃላይ በሰማይ የሚያድሩትን መስደብ ነው። እነዚህ ተግባራት በተለያዩ ዘመናት ሲፈጸሙ የቆዩ ናቸው፣ ዛሬም ተጠናክረው እየተፈጸሙ ይገኛሉ። ለምሳሌ ሩቅ ሳኔት ዛሬ ቤተ ክርስቲያናችንን እየተፈታተነ ያለው የታሃድሶ ሴራ ዋናው ተቃውሞ የወልድን አምላክነት፣ የድንግል ማርያም ክብርና አማላጅነት፣ የታቦታትና የመስቀልን ክብር፣ የቅዱሳንን ክብርና አማላጅነት ነው። በመሆኑም ታሃድሶ በሥራው የአውሬው መንፈስ አራማጅና መንገድ ጠራጊ መሆኑን ቅዱስ ዮሐንስ በራእዩ እንዲህ በማለት ያረጋግጥልናል። ለዘንዶም ስገዱለት፣ ለአውሬው ሥልጣን ሰጥቶታልና፣ አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል እያሉ ሰገዱለት። ታላቅንም ነገርና ስድብን የሚናገርበት አፍ የተሰጠው፣ በአርባ ሁለት ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርን ለመሳደብ ስሙንና፣ ማደሪያውንም በሰማይ የሚያድሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብ ሁሉ ላይ ስልጣን ተሰጠው። ከዓለምን ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ራዕይ ዮሐንስ ምዕራፍ 13 ከቁጥር 4 እስከ 8።

ሌላው በዓለም ላይ የሚታየው በሰዎች ዘንድ ክብር፣ ዝና፣ ታዋቂነት ለማግኘት ሲባል ራስን ከፍ ማድረግና እንደ አማልክት መቁጠር ከሐሳዊ መሲህ ያስመድባል። ከዚህ በተመሳሳይ ሊቀ ነቢያት ሙሴ እንደገለጸው የሰናኦር ሰዎች ኃጢአት ስናስተውል የተነሱበት ዋናው ነጥብ ስማችንን እናስጠራ የሚል ነበረ። ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራ አሉ። ዘፍጥረት ምዕራፍ 11 ቁጥር አራት ነው የሚሉን። በዚህ እኮ የሐሳብ ምክንያት እግዚአብሔር ቋንቋቸው እንደላለቀባቸው የሰናዖር ሰዎች ያሰቡትና የተመኙት ትውልዱ እግዚአብሔርን ማድነቅቶ ለዘላለም ስማቸውን ሲጠራቸው ሲያደንቃቸው መኖር ነበረ። ዛሬም ብዙዎች ይህንን የሰናዖር ኃጢአት የጥፋት ጉዞ እንደ ዓላማ ይዘው በመንቀሳቀስ ላይ ይገኛሉ። የሥነ ተፈጥሮ ሕግ ድንበር መጣስ አንዱ የጊዜ መቃረብ ምልክት ነው። እግዚአብሔር የፈጠረው ፍጥረት ፍጹም በመሆኑ ይህ ቀረህ ይህ ጨመርልህ የሚባል አይደለም። ነገር ግን በዚህ ወቅት ሰው በተለያዩ ጥቅም በሚል ሰበብ ዝርያቸው የተለያዩ የሆኑትን ፍጥረታት ማዳቀልና ማደባለቅን ተያይዞታል። እንስሳትን፣ ተክሎችን ለማባዛት የማያደርገው ጥረትና የማዳቀል ዘዴ የለም። በተቃራኒውም የሰውን ቁጥር ለመቀነስ የማያደርገው ሩጫ የለም። በመሆኑም ውጤቱ የሰው ቁጥር ለመቀነስ ሲባል በሚደረጉ ሕክምናዎች ሰዎች ለተለያዩ በሽታዎች ተዳርገዋል። በሚደረገውም ማበረታታት በሰለጠኑት ዓለም ብዙ ሰዎች የግብረ ሶዶማውያን ፈጻሚና አስፈጻሚ ሆነዋል። ይህ አሰራር አምላክ የሰራውን የፍጥረት ሕግ በማጣጣል ሰው ላሻሽል ወደሚል ያዘነበለ በመሆኑ የሰው ልጅ ቅጥያጣ ድፍረት ያሳያል። እግዚአብሔር ግን ስነ ፍጥረቱ እንዲያደባልቁበት አይፈልግም። እግዚአብሔር ለሊቀ ነቢያት ሙሴ ስርዓቴን ጠብቁ፣ እንሰሳህን ከሌላ አይነት ጋር አይደባለቅ፣ በእርሻህም ሁለት አይነት ዘር አትዝራ። ዘሌዋውያን ምዕራፍ 19 ቁጥር 19 ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋል ፈጽመው ይገደሉ ደማቸው በላያቸው ነው ዘሌዋውያን ምዕራፍ 20 ቁጥር 13 በማለት ያስተምረናል በጋብቻ ላይ የሚደረግ እርኩሰትን ስንመለከትም በየትኛውም ዓለም የፍርድ ቤቶች ትልቁ ስራ ማፋታት ሆኗል ምክንያቱም ተጋቢዎች በአንድ ላይ እንዳይኖሩ አውሬው ወይንም አስማንዲዮስ የጋብቻ ጠላት በመሆኑ ስለነገሰ ፈተናውን መቋቋም አልቻሉምና ነው። ስለዚህ አስማንዲዮስ ከዛ ይልቅ ግብረ ሶዶምን እያበረታታ በአንዳንድ ሀገሮች እንደሚታየው ወንድ ከወንድ ሴት ከሴት ጋር እያቆራኘ በቤተ ክርስቲያኖቻቸው ጋብቻ እስከመፈጸም አድርሷቸዋል። ስለዚህም ቅዱስ ጳውሎስ እንዲህ ይላል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 ቅናት፣ ነፍስ መግደል፣ ክርክርን፣ ተንኮልን፣ ክፉን ጠባይን ተሞል ነው የሚያሸቆሽኩ ሐሜተኞች፣ አምላክን የሚጠሉ የሚያንገላቱ፣ ትቢተኞች፣ ትንክተኞች፣ ክፋትን የሚፈላለጉ፣ ለወላጆቻቸው የማይታዘዙ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደዚህ ለሚያደርጉት ሞት ይገባቸዋል የሚለው የእግዚአብሔር ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎቹ ብቻ አይደሉም። ሮሚ ምዕራፍ አንድ ከቁጥር 24 እስከ ፍጻሜ። መንፈሳዊ ባህል፣ የክህነት ክብር፣ ሰብአዊ ክብርና የዕድሜ የቅደም ተከተል ትስስር ክብር እንዲጠፋ የሚሰሩ በሚለው ዙሪያ ስንመለከት በቀላሉ ቅዱስ ጳውሎስ በመልእክቱ ያለውን ማየት እጅግ ጠቃሚ ነው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ትምክተኞች፣ ትቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ ሐሜተኞች ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተር ላይ የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። እነዚህን ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸው በልዩ ልዩ ምኞትንም የሚወስዱትን ሁሉ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከእነዚህ ዘንድ ናቸው። ኢያኔስና ኢያንበሬስም ሙሴን እንደተቃወሙት እንዲሁ እዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚህ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 7 በማለት በመጨረሻው ዘመን የሚነሱ ሰዎች ጸባይ ይነግረናል። ይህንን ትምህርተ ጥቅስ ለማገናዘብ እግዚአብሔር የማያምነውን ሕዝብ ትተን አሁን በዓለም ሁሉ ካለው የቤተ ክርስቲያኑ አማኞች ብቻ አንጻር በመጠኑን ነይ መንፈሳዊ ባህል ማፍረስ ስንመለከት የሁሉንም ባይሆን የአንዳንዶቹ አማኞች ሰዎች ጸባይ ቅዱስ ጳውሎስ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ፣ የአምልኮት መልክ አላቸው ኃይሉ ግን ክደዋል፣ የሚያሰኝ ሕይወት የያዙ እንደሆነ ያስረግጥልናል። እንደ አማኝ ቤተ ክርስቲያን የሚገኙ ነገር ግን መንፈሳዊ አምልኮ የማይፈጽሙ የራሳቸውን ሀሳብ ቤተክርስቲያን ላይ ሊጭኑ የሚፈልጉትን ነው። የአምልኮት መልክ አላቸው ኃይሉን ግን ክደዋል ያላቸው የእግዚአብሔር ቤት መታዘዝ፣ መከባበር እና ሰላም የነገሰበት መሆን ነው ያለበት። ነገር ግን በአንዳንድ ቦታ እንደሚስተዋለው በቤተክርስቲያን ውስጥ ብዙዎች በመንፈሳዊ ባህል የጠነከሩ እንዳሉ ሁሉ አንዳንዶቹ ሰራፈቶች ሆነው ቤተ ክርስቲያን ውስጥ ፖለቲካ፣ ዘረኝነት፣ አሉባልታ ወዘተ በማምጣት ቤተ ክርስቲያንን ሲያውቋት ይታያሉ። ቅዱስ ሉቃስ በተመሳሳይ አይሁድ ቀንተው በቤተ ክርስቲያን ላይ ያደረጉትን አንዳንዶቹ ተረድተው ከሚያመልኩ ከግሪክ ሰዎች ብዙ፣ ከከበሩ ሴቶች ጥቂቶቹ ያይደሉ ከጳውሎስና ከሲላስ ጋር ተባበሩ። አይሁድ ግን ቀንተው ከስራ ፈቶች ክፉ ሰዎችን አመጡ፣ ሕዝብንም ሰብስበው ከተማውን አወቁ። የሐዋርያ ሥራ ምዕራፍ 17 ቁጥር 5 በማለት እንደገለጸው ያሉ ናቸው። ቅዱስ ጳውሎስም ወደ ቤቶች ሾልከው የገቡ ኃጢያታቸው የተከመረባቸውን በልዩ ልዩ ምኞትንም የሚወስዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸውና ይላቸዋል። የክህነት ክብር ማፍረስ በተመለከተ ቅዱስ ጳውሎስ ኤያኔስና ኤያምብሬስንም ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አእምሮአቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚህ ሞኝነት ደግሞ ግልጥ እንደሆነ ሞኝነት ጌትነታቸው ለሁሉም ይገለጣልና ከፊት ይልቅ አይቀናላቸውም እንዳለ ሁሉ ካህናትን ከሚሉት ጀምሮ እስከ ምዕመናን ድረስ ጌታችን ኢየሱስ ክርስቶስ ለሐዋርያት ሰጧቸው በአንብሮተ እድ እየተሾሙ ሲወርድ መጥቶ ለእኛ የደረሰውን ታላቁን የደህንነት መፈጸሚያ ክህነት እንደ ኢያኔስና ኢያምብሬስ ዛሬ በብዙዎች ተንቆና ተዋርዶ ይገኛል። ለምሳሌ ከሚፈጸሙት ስህተቶች ጥቂቶችን ቀጥለን እንመልከት። ቅዱስ ማቴዎስ በዚያ ዘመን ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ማቴዎስ ምዕራፍ 24 ቁጥር አስር እንዳለው ሁሉ ለዘመናት በአንድነት የኖረችውን ቤተክርስቲያን ከአመጻ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች እንዲል በዚህ ዘመን በድፍረት አስተዳደሯን በመከፋፈል ኢያኔስና ኢያምቤሬስም ሙሴን እንደተቃወሙት እንዲሁ አሳድጋ አስተምራ ክህነት የሰጠቻቸውን እናታቸውን ቤተ ክርስቲያን እስከ መውገዝ የድፍረት ኃጢአት የተደረሰበት ዘመን ነው። በመወጋገዙ ሂደት ያለውን ጉዳት ማን አስተዋለ? እግዚአብሔር ይማረን እንጂ እንደ ሰውኛ ከሆነ በጭካኔ ውስጥ ያለው ውጭ ያለው ደግሞ ውስጥ ያለውን አውግዞት አንዲት ነፍስ ወደ እግዚአብሔር እንዳትደርስ ተቆራርፎ ቁጭ ብሏል። ነገር ግን ኢያኔስና ኢያምብሬስ ሙሴን ቢቃወሙትም ሙሴ ክህነቱን ከእግዚአብሔር በመሆኑ የእግዚአብሔር ክብር በእሱ ላይ ተገልጦ እግዚአብሔርን የተቃወሙት በደላቸው እንደተገለጠ ሁሉ ዘላለማዊ ቤተክርስቲያን ክህነታዊ ክብሯ በእግዚአብሔር ዘንድ ክቡር ነው። ሁሉ ለንጹሆች ንጹህ ነው። ለርኩሳንና ለማያምኑ ግን ንጹህ የሆነ ምንም የለም። ነገር ግን አእምሮአቸውም ሕሌናቸውም ረክሷል። እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያስጸይፍና የማይታዘዙ ለበጎ ስራ ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። ቲቶ ምዕራፍ አንድ እንዳለ ሰለስቱ ምዕት በኒቅያ ጉባኤ ያለ ኤጲስቆጶሳት ፈቃድ ቤተ ክርስቲያንን የመሰረተ ከክህነቱ ይሻር ብለው ደንግገዋል። ነገር ግን በተለይ በውጭ አገር እየተለመደ የመጣ ጉዳይ የትኛውንም ኤጲስቆጶስ ሳያስፈቅድ አንድ ካህን ከዚያ አልፎ በሚገርም ሁኔታ ዲያቆን ወይም ምእመን ከፈለገ ቦርዳ አቋቋምኩ እያለ ቤተክርስቲያን አስተምራ አጥምቃ ያሳደገችውን ምእመን ከስርዓተ ቤተክርስቲያን በማውጣት ለማንኛውም ድርጅት ቤተክርስቲያን ከፈትኩ የሚባልበት ድፍረት ኃጢአት በጠራራ ፀሐይ ከሚፈጸምበት ዘመን ደርሰናል። በተጨማሪም በዚህ አይነት ለተቋቋሙ ሁሉ የሚገለገሉበት ታቦት ከየት መጣ ሜሮን ከየት ተገኘ የሚሉ ጥያቄዎች ምላሽ የላቸውም። ብዙዎች ይስታሉ እንደተባለ በድፍረትና በስህተት መሰረት ላይ የስህተትና የድፍረትን ግድግዳ ማቆም የስህተትና የድፍረት ጣሪያን ማዋገር እንደ ሕጋዊ ሥራ ከተቆጠረ ሰነባበተ። የጥፋት እርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢ ያስተውል። ማቴዎስ ምዕራፍ 24 ቁጥር 15። በየጥበው የሚሰማውን ክፉ ወሬ ስናስተውል የዚህ ትንቢት ተፈጻሚነት እንዳገኘ ያረጋግጥልናል። የተሐድሶ ሴራ ቤተክርስቲያን ውስጥ የሚፈጠሩ ጭቅጭቆች፣ በመነኮሳትና በካህናት የሚነሱ ሀሜቶች፣ ሙሰኝነት፣ ዘረኝነት ምን ይነግሩናል? በውጭ ሀገር በየቦታው አቋቋም የሚሉት ሰበካ ጉባኤ ሳይሆን ራስ ገዝ የቦርዶቹ አስተዳደር ግፍ ደግሞ በሚገርም ሁኔታ የሚያገለግለውን ካህን የሚያዩት እንደ እግዚአብሔር ካህን ሳይሆን ከአንድ ቅጥር ሰራተኛ በታች ነው። ስለ አስተዳደሩ እንዲያውቅ አይፈልጉም። እነሱ ያዘዙትን ብቻ ይሰብካል፣ ይናገራል። ካህኑም ሲፈልጉ የሚያኖሩት ሲፈልጉ የሚያባርሩት ሆኗል። ይህ አሰራር ለዘመናት ቤተክርስቲያን ከኖረችበት መጻፍ ስናየው እጅግ የራቀና አስጸያፊ የሚባል ነው። ጌታችን ቤተክርስቲያን የመሰረተው በስልጣን ክህነት እንድትተዳደር ሲሆን ይሄኛው በተቃራኒ የቆመ ነው። ቤተ ክርስቲያን ምእመኑን አስተምራ አጥምቃ አሳድጋ እንደገና በተንኮለኞች ሴራ ልጆቿን ቀስተው በእሷ ላይ እንዲያምፁ ማድረግ የጥፋት ርኩሰት መሆኑን ስንቱ ተረድቶ ይሆን? ቅዱስ ጳውሎስ ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነ ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቶ አንዳችም አያውቅም፣ ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። ከእነዚህ ቅንዓትና፣ ክርክር፣ ስድብ፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣሉ። አእምሯቸውም በጠፋባቸው እውነትንም በተቀሙ እግዚአብሔርን መምሰል ማተረፋ የሚሆን በመሰላቸው ሰዎች ይገኛሉ። እንደነዚህ ካሉ ትራቅ አንደኛ ጢሞቴዎስ ምዕራፍ ስድስት ከቁጥር 3 እስከ 5 እንዳለ ሰብአዊ ክብርና የዕድሜ ቅደም ተከተል ትስስርና ክብር እንዲጠፋ የሚሰሩ ለሚለው ሌላ ብዙ ከማለት ይልቅ ቅዱስ ጳውሎስ በመልእክቱ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዙ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው እርቅን የማይሰሙ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ በማለት የዘረዘረው ለርዕሰ ጉዳዩ ተስማሚና በቂ ነው። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 3። በአጠቃላይ የምጽዓት ምልክቶች የሚያሳዩ ሁኔታዎች ከመንፈሳዊ እስከ ዓለማዊ ከተማረው እስከ መሃይም ከትልቅ እስከ ትንሽ ያላገባው፣ ያገባው መነኩሴው ሳይቀር ሁሉም ሁሉም በአንድ ላይ ከቅድስና ርቀት፣ ከጥፋት ርኩሰት፣ ከመከራ ሕይወት ተቋዳሽ መሆናቸውን ነው የሚያሳየው ነገር ግን ቅዱሳት መጽሐፍ ተባብረው እንደመሰከሩልን ጌታችን ኢየሱስ ክርስቶስ ድንገት ይመጣል፣ አይዘገይም። ቅዱስ ዳዊት ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝምም አይልም፣ እሳት በፊቱ ያቃጥላል፣ በዙሪያው ብዙ አውሎ አለ። መዝሙር ምዕራፍ አርባ ዘጠኝ ከቁጥር ሁለት እስከ ሦስት ብሎ እንደተናገረው ከላይ እንደተዘረዘረው የሰው ልጆች ሁሉ ሁልጊዜ ከመንፈሳውያን እስከ ዓለማውያን ድረስ በተጠመዱበት ዓለማዊ ሥራ እንደተወጠሩ ነው ያሉት። ከዚህም በኋላ